ሳ ባለጥ ተወዳጇ ዘማሪት ዘሪቱ ማጽናናት የተሰኘ ጹብ ድንቅ ኢፒ ወይም ግማሽ አልበም ይዛን መታ እየተባረክንበት እንገኛለን። ይህ ላይቭ ኢፒ አልበም ከመውጣቱ በፊት እህታችን ዘሪቱ በብዙ ጣውረድ አልፋለች። ሰነፍ ብትሆን አምላኳን የሚያሰድቡ ተግዳሮቶችን በጽናት ተጋፍታ ጸንታ ቆማለች። ዘሪቱ ያለፈችባቸውን ተግዳሮቶች አልበም ውስጥ በምን ሁኔታ ተሰራ የሚለው ለብዙዎቻችን ህይወት መበረታት ያግዛልና በወፍ በረር እንቃኘዋለን። አብራችሁን ቆዩ። በዚህ አጋጣሚ ለዩትዩብ ቻናላችን አዲስ ሲሆናችሁ ቻናላችንን ሰብስክራይብ ማድረግ፣ በየጊዜው የምንለቃቸውን ማህበራዊና መንፈሳዊ ጉዳዮች እንድትከታተሉ እንጋብዛለን። ተናድሮ በወጣትነት አፍላ እድሜዋ በዘጠናዎቹ በእውቁ የአዲስ ከተማ ገነት ቤተ ክርስቲያን ፍሬ ኤልያስ መልካ የኋላ ደጀንነትና ቀናባሪነት ያወጣችው ዘሪቱ የሚል ርዕስ የሰጠችው የዘፈን አልበሟ መላው ኢትዮጵያ እንዲሁም ኢትዮጵያውያን ባሉበት የዓለም ክፍል ሁሉ ተጫፍጫፍ በስፋት ተቀባይነት አገኘ። ይህች ስርቅርቅና ድንቅ ድምፅ ያላት ወጣት ከየት መጣች ብሎ ሀገር ምድሩ ሁሉ በእሷ ጉዳይ ተነጋገረ። ይቺ ተወዳጅ ዘፋኝ ከጊዜያት በኋላ ሁለተኛ የዘፈን አልበሟ በአድናቂዎቿ ዘንድ እየተጠበቀ፣ ኮንሰርቶቿ በናፍቆት ይደረጋሉ እየተባሉ እሷ ግን ሁሉን ትታ ጌታ ጌታ ኢየሱስን እንደ ግል አዳኟ ተቀብላ ለዘላለም አረፈች። በጊዜው ይህ እንዳሸለፈሉ አድናቂዎቿ ሁሉ ትልቅ መርዶ የሆነ ዜና ነበር። እህታችን ዘሪቱ ከበደ ከኢትዮጵያ ጫፍ እስከ ጫፍ የናኘ ዝና፣ ኢትዮጵያውያን ባሉበት የዓለም ክፍል ሁሉ በባትሪ መፈለግ እድል እያላት አልበም ሆነ ነጠላ ዘፈን ባወጣች እያሉ በታላቅ ጉጉት የሚጠብቁ አድናቂዎች ሞልተዋት፣ እሷ ግን አዳኝ የሆነው ኢየሱስ ወደ ህይወቷ መጥቶ የክርስትናን መንገድ አህዱ ካለች በኋላ ዝናውን ተፈላጊነቱን ጥላ ስለ ስሙ የሚያስነቅፈውን የእግዚአብሔርን ዓለም ተቀላቀለች። ዛሬ ለብዙዎች መባረክ ምክንያት የሆነ ችሁታችን ዘሪቱ ወደ ጌታ ከመምጣቷ በፊት አንድ የገጠመኝን አስገራሚ ገጠም ለአጋራችሁ። ይህንን ገጠመኝ እንደ አውሮፓውያን አቆጣጠር በ2017 በክርስቲያን ቲቪ ፌስቡክ ገጽ አጋርቸው ነበረ። ጊዜው እጅግ ቆየት ብሏል። ከአመታት በፊት ነው። ቀኑ ደግሞ ማክሰኞ አመሻሹ ላይ መገናኛ አካባቢ የምትገኝ አንዲት ቤተ ክርስቲያን እግዚአብሔርን ቃል ልካፈል ተገኝቻለሁ። የቤተ ክርስቲያኒቱ ዋና መጋቢ የሆነ አንድ እግዚአብሔር ሰው እያገለገለ ነው። በመሀል ፓስተሩ፣ በጣም የሚያስገርማችሁ ነገር አለ። ድንገት ድንገት እየመጣው መንገድ ላይ አንድ ፖስተር ተለጥፎ አየሁ። እናም ፖስተሩን ጠጋብያ ቀየውት አለ ጠጋብ እየሳየው የዘፋኙ የዘሪቱ ከበደ የዘፈን ኮንሰርት ነው። ከዛ በቅጽበት አይን ፖስተሩ ላይ የኔነሽ የሚል ጽሑፍ አየው። እንዴ ይህ ነገር ምንድን ነው ስል ጌታ የኔነች ታገለግለኛለች ብሎ ተናገረኝ። ከዛም እየተገረምኩ ሄድኩ ብሎ በጉባኤው ለተገኘ ነው መሰከረ። በጊዜው ዘሪቱ ከበደ ከአዲስ አበባ እስከ ዋሽንግተን ዲሲ፣ ከአውስትራሊያ እስከ ለንደን፣ በአጠቃላይ ኢትዮጵያውያን ባሉበት የዓለም ክፍል ሁሉ በባትሬ የምትፈልግ የተጨበጨበላት ዘፋኝ ነበረች። እና የማይመስል ነገር ያወራል እንዴ ብለን የፓስተሩን ንግግር ቁብሳን ቁጥር ፕሮግራሙን ጨርሰን ወጣል ፓስተሩ ይህን ከተናገረ ከዓመታት በኋላ የትናንቷ ዘፋኝ የዛሬዋ ዘማሪት ዘሪቱ ከበደ ያድናል ኢየሱስ የተሰኘ እጹብ ድንቅ ዝማሬ ሰርታ ሳያት በጊዜው የማይመስል የመሰለኝ የፓስተሩ ንግግር ትዛለኝና እግዚአብሔርን አመሰገንኩ። የታችን ዘሪቱ ኢየሱስ ያድናል ዝማሬ ገና ከመውጣቱ በምድሪቷ ላይ ማነጋገሪያ የነበረ ሚሊዮኖች ወንጌል እንዲሰሙ ምክንያት የሆነ እጹብ ድንቅ ዝማሬ ነበር። ያድናል መቶ ያድናል መግቢያዊ ኢየሱስ ነው ያድናል ወደ ሰላም ሀገር ያድናል ምን ይሰራልኛል ያድናል በዚህም በዚያም መሄድ ያድናል ያለ ኢየሱስ የለው ያድናል ካብ የሚያደርስ መንገድ ያድናል ኢየሱስ ያ ዘሪቱ ኢየሱስ ያድናል የተሰኘ ዝማሬዋ ካወጣች ከጊዜያት በኋላ ግን ባልተጠበቀ አጋጣሚ በድንገተኛ ሕመም ባልተጠበቀ ሁኔታ የበኩር ልጇን የልጅነት ማስታወሻዋን በልጅነት ብዙ ያየችበትን መዓት መከራ የከፈለችበትን ለግላጋውን ከታዳጊነት ወደ ወጣትነት እያደገ የነበረውን ተስፈኛውን ልጇን ክርስቲያንን አጣች። ቀኝ እጇ በሞት ተለያት። ሕይወቷን የምትሰጥለትን ብላቴና ሞትን ነጠቃት። በብዙ እምባ የማይወጣ ሀዘን በለቅሶ የማይወጣ የልብ ስብራት ወገብን ለሁለት በሰይፍ መሰንጠቅ ያህል የሚያም መሪር ሁኔታ ገጠማት። ነገር ግን ብዙዎቻችን እንዴት ትቋቋመው ይሆን ያልነውን ጉዳይ በመገኘቱ አጽናንቱ ሰይፍ ያለፈበትን ልቧን አበርትቶ በየቅጽበቱ ጭንቀትና መጥፎ ሀሳብ የሚያፈልቀውን አእምሮዋን ተቆጣጥሮ መንፈስ ቅዱስ ሁሉን አረጋገው የማያልፈው የሚመስለውን አሳልፎ ልብ ሰባሪውን ሀዘን ገፎ እንዴት ትቆም ይሆን የተባለችውን ሴት ዳግም በሁለት እግሯ እንድትቆም አደረጋት። ይህ ከሆነ ከአስር ወራት በኋላ ያ የቅዱሱን መንፈስ ማጽናናት ግጥም ሆኖ እነዛ የማያልፈው የመሰሉ ክፉ ቀናት እጹብ ድንቅ ዜማ ወልደው ጨለማው፣ በዝማሬ ድቅድቁ ሌሊት ልዩ ቅኔ ፈጥረው በዛሬው እለት ማጽናናት የተሰኘ ኢፒ ወይም ደግሞ ግማሽ አልበም ይዛ መጥታ እንደ ጉድ እየ እየተባረክንበት እንገኛለን። ከከባድ ቀናት ውስጥ የተወለዱ መዝሙሮች ዋና ከሆነ መረዳት ውስጥ የተወለዱ መዝሙሮች ያሉበት ስብስብ ነው። ሁሉም ስለ ኢየሱስ ነው፣ ለሱ ነው። እግዚአብሔርን በጣም ነው የምናመሰግነው ይህን እድል ስለሰጠን። የእውነት ደግሞ ለመታነጽ እንዲሆን ለሱ ክብር እንዲሆን ጸሎታችን ነው። ከጸጋው የእውነት እንዲመሰገን ጸጋው እንዲታወጅ ጸጋው እንዲወራ ተስፋ እንደሌላቸው ምናልባት ሊያድናቸው የሚችል ጉልበት እንደሌለ እንዳበቃላቸው፣ እንዳለቀላቸው ማንም የማይወዳቸው እንኳን ሰው ራሳቸው በራሳቸው ተስፋ የቆረጡት ሰምተውት እንዲጽናኑበት፣ ሰምተውት ወደሚያስመልጠው ጌታ እንዲፈጥኑ እኛን ወደ አስመለጠው ጌታ እኛን በራሳችን ተስፋ በቆረጥን በራሳችን በጣም ባዘንን ራሳችን ለራሳችን አሰልቺ በሆንበት አታካች በሆንበት ሁኔታ ውስጥ ፍቅርን አውርቶ ፍቅርን አሳይቶ ደቅፉ ወደ ማጽናናቱ ወደ ህብረቱ ያስገባንን ጌታ እንዲያገኙት ያገኙት ደግሞ እንዲታነጹበት የበለጠ የእሱ እንዲሆኑ እንዲሆንልን ነው ጸሎታችንም ጥረታችንም

አልበሙን በማለዳ ያዳመጠው አሌክስ ህጻት የተሰኘ ወንድማችን የሰማውን እንደሚከተለው ገልጾታል። ጫጫታ የለ፣ ጩኸት የለ፣ መብራት የለ፣ ብልጭ ድርግም የለ፣ ዝላይ የለ፣ ጭፈራ የለ፣ የቲክቶኩ ትውልድ ግርግር የለ፣ ጥርት ኩልል ያሉ ድንቅ ድንቅ መልእክቶች። እህታችን ዘሪቱ መዝሙር ለስሜት ጡዘትና ለግላዊ ብልጽግናና ስኬት ድምቀት ከሚዳክርበት አዘቅታ አውጥታ በተጠናና በተወጠነ መልኩ በእግዚአብሔር ቃልና በኢየሱስ ክርስቶስ የማዳን ስራ ላይ እንዲያተኩር እያደረገች ስለመሆኑ እስከዛሬ የሰራቻቸው ስራዎች ሕያው ምስክር ናቸው። ዘሪቱ የቃላት አመራረት፣ የግጥም ምጥቀትና የዜማ ልቀት ላይ ብቻ ጥንቃቄ አታደርግም። ከመዝሙሩ በላይ እሷ ጎልታ በመታየት መልእክቱን እንዳትሸፍንም ትጠነቀቃለች። ዘሪቱ ለፕሮቴስታንት የመዝሙሩ ውድቀት ትንሣኤ የምትሰጥ ይመስለኛል። ማታ የተለቀቁ የዘሪቱ ስራዎች ላይ ያስተዋልሁት አንድ ነገር ሙዚቃ እንደ ፈረስ በልጓም ተገርቶ በጨዋነት እንደሚሰገር ነው። የፕሮቴስታንት የጥበብ ልጆች እንዴት ረቂቅ ሥራ መስራት እንደሚችሉ ምስክርነት የሰጠ ነው። ዘሪቱ ጸጋው በተሰኘና የሰው የራሱ ጽድቅ በእግዚአብሔር ፊት ባዶ መሆኑንና በክርስቶስ የገለጠውን የእግዚአብሔርን ጸጋ የማዳን ኃይል በተረከችበት በዚህ ስራ የዓለም ኃጢአተኞች እንኳን ደስ አላችሁ ኢየሱስ ክርስቶስ መጥቷል ሊያድናችሁ በማለት የወንጌል ጥሪ አቅርባ እዚያው አታቆምም። ይልቁንም የዓለም ኃጢአተኞች እንደኔ ያላችሁ ኢየሱስ ያድናል፣ በርቱ፣ ተስፋ አላችሁ በማለት ልክ እንደ ሐዋርያው ጳውሎስ እርሷ ራሷ በክርስቶስ ስራ በጸጋው የዳነች ኃጢአተኛ መሆኗን በመውሳት እርሷን ያዳነው ጸጋ ለኃጢአተኞች ሁሉ እንደሚደርስ ትተርካለች። ዘሪቱ ከበደ እህት አለም መይዋ እንኳን እግዚአብሔር ረዳሽ፣ እንኳን ከአስቸጋሪ የህይወት ውጣ ውረድ ውስጥ ድንቅ ድንቅ የእግዚአብሔር ስራዎችን እንድትተርኪ ጸጋው አገዘሽ ብሎ ገልጾታል። የዓለም ኃጢአተኞች እንኳን ደስ ያላችሁ! ኢየሱስ ክርስቶስ መቷል፣ ያድናችሁ የዓለም ኃጢአተኞች እንደኔ ያላችሁ

የወንጌላውያን ዝማሬ ከቅርብ ጊዜ ወዲህ ወንጌል ተኮር መሆኑ ቀርቶ ራስ ተኮር እየሆነ መጥቷል። ዝማሬ ከቁስ ጋር ከፈውስ ጋር ከስኬት ጋር ከምቾት ጋር እየተገናኘ ከመጣ ቆየ። ኢየሱስን አዳኝነት ከማላቅ ይልቅ ዘማሪው በግል ተደረጉልኝ የሚላቸውን ተሰጡኝ የሚላቸውን ነገሮች በዜማ የሚተርክበት ሆኗል። እናም እህታችን ዘሪቱ ትናንት በዘፈነችበት ድምፅ ዛሬ ያወጣችው ማጽናናት አልበም ለወንጌላውያን የዝማሬ አገልግሎት ትልቅ ትንሣኤ አመጣል ብሎ መናገር ማጋነን አይሆንም። ዘሪቱ አደረገልኝ፣ ፈወሰኝ፣ አበለጸገኝ አሻ ይሻገርን ከሚሉ ምድራዊ ነገሮች ወጥታ የኢየሱስን አዳኝነት፣ የመንፈስ ቅዱስን አጽናኝነት በዜማ ተረከችው። በሚሊዮኑ ለሚቆጠሩ አድናቂዎቿ የኢየሱስን ማደን፣ የጸጋውን ወንጌል፣ እውነተኛውን የእግዚአብሔር ቃል በዝማሬ ሰብካለች። ዘሪቱዬ እንኳን ተጽናንተሽ አጽናናሽን፣ እንኳን ወንጌልን በዜማ ሰበክሽን፣ አብዝተን እንወድሻለን። ሰላም ያድናል ወደ ሰላም ሀገር ያድናል ምን ይሰራልኛል ያድናል በዚህም በዚያም በሄድ ያድናል ያለ ኢየሱስ የለም ያድናል ካብሚያደርስ መንገድ